የስፖርታዊ ዘገባችን አጋር የሆነውን ስንቄ ባንክን እያመሰገንኩኝ ቀዳሚ ወደ ማደርገው የሀገር ውስጥ ዜና አልፋለሁ። የምስራቅና ና የመካከለኛው አፍሪካ ሀገራት የፓን አፍሪካ የትምህርት ቤቶች እግር ኳስ ውድድር በታንዛኒያና ዩጋንዳ ሻምፒዮናነት ተጠናቋል። በዩጋንዳ አስተናጋጅነት ሲካሄድ በነበረው ውድድር ኢትዮጵያ በሁለቱም ፆታ ለፍጻሜ ብትደርስም በመለያምት ተሸንፋ ሻምፒዮን ሳትሆን ቀርታለች። በሴቶች ከታንዛኒያ ጋር ስትጫወት መደበኛው ሰዓት ያለግብ አቻ ተለያይታለች። አሸናፊውን ለመለየት በተሰጠ መለያምትም አምስት ለአራት ተሸንፋ ሁለተኛ ደረጃ ይዛ አጠናቃለች። በተመሳሳይ በወንዶችም በመለያምት በ ዩጋንዳ 3 ለ1 ተረታለች። ኢትዮጵያ ሁለተኛ ደረጃን ይዛ በማጠናቀቋ በሁለቱም ፆታዎች በድምሩ 150 ሺህ ዶላር የገንዘብ ሽልማትም ተሸልማለች። በኢትዮጵያ ሴቶች ፕሪሚየር ሊግ 11ኛ ሳምንት ኢትዮ ኤሌክትሪክ ሲሸነፍ ኢትዮጵያ ንግድ ባንክ አሸንፏል። ከቦሌ ክፍለ ከተማ የተጫወተው ኢትዮ ኤሌክትሪክ ሁለት ለአንድ ተሸንፏል። በአዲስ አበባ በቢቂላ ስታዲየም በተደረገው ጨዋታ ዳሳቸው አገኝና ሚሊዮን ጋይም የቦሌን ማሸነፊያ ግቦች አስቆጥሯል። ዳግማዊ ሰለሞን የኤሌክትሪክን ከሽንፈት ያልታደገች ግብ ከመረብ ጋር አገናኝተዋል። ኢትዮ ኤሌክትሪክ በጨዋታው ቢሸነፍም በ30 ነጥብ ፕሪምየር ሊጉን እየመራም ይገኛል። በሌላ በኩል ረፋ ዳራ ሰዓት ላይ ከድሬዳዋ ከተማ የተጫወተው ሻምፒዮኑ ኢትዮጵያ ንግድ ባንክ 1 ለ0 አሸንፏል። ሬዴት አስረሳኝ ደግሞ የማሸነፊዋን ግብ ያስቆጠረች ተጫዋች ናት። የአበረታች ቅመሞች ተጠቃሚነት በስፖርተኞች ላይ ከሚያስጥለው ቅጣት በተጨማሪ የከፋ ማህበራዊ ስነ ልቦናዊ ቀውስ እንደሚያስከትል ይታመናል። በቅርብ ዓመታት በርካታ አትሌቶቿ የጉዳት ሰለባ በሆኑባት ኬንያም ብዙዎቹ ተጋላጭነታቸው እንደጨመረ አንድ ጥናት አመላክቷል። በዚህ መነሻነትም በኢትዮጵያ ቁጥሩ ያነሰ ቢሆንም በየጊዜው የሚሰሙት የቅጣት ዜናዎች ችግሩ መፍትሔ እንደሚያስፈልገው አመላካቾች ናቸው ሆነዋል። እድሪስ አህመድ ተጨማሪ ያለው ተፈጥሮ ከቸረው ተደጋጋሚ ልምምድና ጠንካራ ዝግጅት ካናራው ፍትሃዊ ፉክክርም ካነጠረው አቅምና ችሎታ ውጭ በአቋራጭ ሊጓዝ ቢሉ የሚላተሙት ግድግዳ አለ። የአበረታሽ ቅመሞች ተጠቃሚነትና የጸረ አበረታሽ ቅመሞች ተጠቃሚነት ህግ የስፖርቱ ዓለም ፈተና እንደሆነ ቀጥሏል። ስፖርተኞች በማወቅም ባለማወቅም በዚህ ያልተገባ ተግባር ተዘፍቀው ቢገኙ የስፖርት ቆይታቸውን የሚገድብ መድረስ ከወጠኑበት መዳረሻ የሚገታ ሆኖ ይመጣል። በቅርቦቹ ዓመታት የዓለም አትሌቲክስ ሂደት የኬንያውያን አትሌቶችን ያክል የዚህ ሰለባ የሆነ የለም። ከወጣት እስከ ዓለም አቀፍ መድረክ በስኬት የተጠሩ አትሌቶች ለዚህ ፈተና እጅ ሲሰጡ፣ መሰናክሉ ጠልፎ ሲጥላቸው በተደጋጋሚ ታይቷል። ሩት ሸፐንጌቲች ለዚህ አሁናዊ መሳሌ ናት። የዓለም ሻምፒዮን የሆነች አትሌት በማራቶን የዓለም ክብረ ወሰንን ከሁለት ሰዓት ከአስር ደቂቃ በታች በመግባት የመጀመሪያ የተሰኘች ስፖርተኛ ስኬቷ በዚህ እንቅፋት ተጠልፎ ከመውደቅ አልታደጋትም። ለሶስት ዓመታትም አትሌቲክስ በደረሰበት እንዳትደርሽ የሚል እግር ተላለፈባት። ይህ የብዙዎቹ ኬንያውያን አትሌቶች እጣ ነው። ብዙዎቹ የአበረታሽ ቅመሞች ተጠቃሚነት ሕግን ጥሰው የሚገኙ አትሌቶች የሚተላለፍባቸው ቅጣት ብቻ ሳይሆን ከቅጣቱ በኋላ የሚኖራቸው የስፖርት ሂደት ምን ይመስላል የሚል በአእምሮ ላይ የሚመላለስ ጥያቄ መንገዱን ያከብደዋል። ከዚህ በኋላም ሊውጠኝ እያሉ ደጋግመው ይጠይቃሉ። በሚያሳድረው ስነ ልቦናዊ ተጽዕኖ ውሎ የሚያደር ማህበራዊ ጉዳትም ያስከትላል። ከ280 በላይ አትሌቶች በእስከዛሬ መንገዳቸው የጸረ አበረታሽ መድኃኒቶችን ተጠቅመው ተገኝተዋል ወይም የእርሱን ህግ ተላልፏል ተብለው ተቀጥተዋል በኬንያ ከነዛ ውስጥ 135 የሚሆኑቱ አሁንም የቅጣት ጊዜያቸውን እያሳልፉ ነው። ራነርስ ወርልድ ድረገጽ ላይ አንድ ጥናት ይፋ ሆነ። ቀጥሎስ የሚል እነዛን የቅጣት ዓመታት እንዴት ያሳልፉት ይሆን እያለ የሚጠይቅ በዛ ጥናት ውስጥ ዋቢ እንዲሆኑ የተካተቱ አትሌቶች ለከፋ ስነ ልቦናዊ ጫና መዳረጋቸውን ተናግረዋል። ብንናገር የማንታመንበት ደረጃ ላይ እንደርሳለን የሚል ሀሳብን አንስተዋል። ደጋግሞ በአእምሯቸው ጓዳ የለምን አልሞትም ክፉ ሀሳብ መመላለሱን አልሸሸጉም። ቃለመጠይቅ ከተደረገላቸው አስር አትሌቶች ሰባቱ በአበረታች ቅመሞች ተጠቃሚነት ከታገዱ በኋላ ደጋግመን ራሳችንን ስለማጥፋት አስበናል ብለዋል። በማወቅም ይሁን ባለማወቅ ተዘፍቆ መገኘት በዛ መንገድ መጓዝ ቅጣቱ የረዘመ ነውና፣ ሕግን አለማወቅም ከተጠያቂነት አያድንምና አትሌቶችን ለሀፍረትና መሸማቀቅ ይዳርጋቸዋል። ለዚህም ራሳቸውን ከማህበረሰብ ይነጥላሉ፣ ለከፍተኛ ጭንቀትም ይዳርጋሉ። ነገ ወደ ነበሩበት ከፍታ መመለስ በትክክለኛው መንገድ ተጉዞ ያጡትን ማስመለስ ጉም የመዝገን ያክል ሩቅ የሆንባቸውና ይሆናሉና ትላንታቸውን በማይመስል መንገድ አይሆኑ ይሆናሉ ሲል ይቀጥላል ጥናቱ። በኢትዮጵያ የችግሩ መጠን ይለያይ እንጂ የአበረታሽ ቅመሞች ተጠቃሚነት ፈተና መሆኑ አልቀረም። የኢትዮጵያ ጸረ አበረታሽ ቅመሞች ባለስልጣን ከ2011 አንስቶ እስካለንበት 2018 ድረስ ከተደረጉ 6410 ምርመራዎች 35 አትሌቶች የአበረታሽ ቅመሞች ተጠቃሚነት ሕግን ተላልፎ መገኘታቸውን ይገልጻል። የቅጣት መጠኑም ከአንድ ዓመት እስከ 12 ዓመታት ይደርሳል። እናም ችግሩ በኬንያን አትሌቶች ላይ ያሳደረውን ማህበራዊ ተጽዕኖ መሰረት በማድረግ ይህ በኢትዮጵያ እንዳይደገም መስራት እንደሚያስፈልግ ጠቋሚ ሆኗል። ሁለት የቤት ስራዎች ይጠበቃሉ። አንድም የችግሩን መጠን ሳይሰፋና ሳያድግ መከላከል ብሎም ችግሮች ከተፈጠሩ በኋላ የሚያስከትሉትን ዘርፈ ብዙ ተጽዕኖ ለመቋቋም መስራት የሚጠበቅ ኃላፊነት ሆኗል። ከውጭ በአውሮፓ ሻምፒዮንስ ሊግ ስድስተኛ ጨዋታ ሊቨርፑል ያለ መሐመድ ሳላ ወደ ጣሊያን አምርቶ ከኢንተር ሚላን ጨዋታውን ሲያደርግ ባየር ሙኒክም ከስፖርቲንግ ሊዝበን የሚያደርጉት ጨዋታ ይጠበቃል። ህሊና ዳነ የአውሮፓ ቻምፒየንስ ሊግ የስድስተኛ ዙር ጨዋታዎች ዛሬ መደረግ ሲጀምሩ ምሽት አምስት ሰዓት ላይ በውጤት ማጣት እየተቸገረ የሚገኘው ና ከሰሞኑ ከመሐመድ ሳላህ ጋር በተፈጠረው አለመግባባት ተጨማሪ ችግር ውስጥ የሚገኘው ሊቨርፑል ወደ ጣሊያን አቅንቶ በጁስፔሜዛ ስታዲየም ኢንተር ሚላንን ይገጥማል። በቻምፒየንስ ሊጉ ካደረጋቸው አምስት ጨዋታዎች ሶስቱን ያሸነፈው የመርሲሳይዱ ክለብ በደረጃ ሰንጠረዥ አስራ ሶስተኛ ላይ የተቀመጠ ሲሆን በአንዱ ብቻ ተሸንፎ አራተኛ ደረጃ ላይ ከሚገኘው ኢንተር ሚላን ከባድ ፈተና እንደሚጠብቀው ተገምቷል። ኢንተር ሚላን እና ሊቨርፑል ከዚህ ቀደም ስድስት ጊዜ የተገናኙ ሲሆን የእንግሊዙ ክለብ በአራቱ አሸናፊ በመሆን የበላይ ነው። ሆኖም ለስምንት ዓመታት ያህል ከቀዮቹ ጋር የቆየውና የቡድኑ ቁልፍ ተጫዋች መሆን የቻለው መሐመድ ሳላህ ክለቡ በአውሮፓ መድረክ ከሚያደርገው ወሳኝ ጨዋታ ውጭ መሆኑ ሊቨርፑል ካለበት ወቅታዊ የውጤት ቀውስ ባሻገር ቡድኑ ውስጥ አለመረጋጋትን ጨምሮ ጨዋታውን ፈታኝ እንደሚያደርግበት ተገምቷል። በሌላ በኩል ጠንካራ አቋሙ ላይ የሚገኘው ኢንተር ሚላን በ2002 በሜዳቸው ያደረጓቸውን የመጀመሪያዎቹን ሁለት የቻምፒየንስ ሊግ ጨዋታዎች ከተሸ በኋላ ባለፉት 18 የቻምፒየንስ ሊግ ጨዋታዎች አልተሸነፉም። ይህም በውድድሩ ውስጥ ረጅሙ ያለመሸነፍ ጉዞ ነው። የኒራ ዙሪዎቹ የፊት መስመር በ205 በስታዲዮ ጁስፔ ሜዛ ባደረጋቸው አምስት የቻምፒየንስ ሊግ ጨዋታዎች ስምንት ጎሎችን ባስቆጠረው ላውታሮ ማርቲኔዝ ና ማርከስ ቱርሃም ሲመራ ክለቡ የዱን ፍሪስ ና ማቴዎ ዳርሜንን ግልጋሎት በጉዳት አያገኝም። በሊቨርፑል በኩል ከሊድስ ጋር መጠነኛ ጉዳት አጋጥሞት የነበረው ኮኖር ብራድሊ ወደ ጨዋታ የተመለሰ ሲሆን ጀርሚ ፍሪምፖንግ ና ጄቫሌ ሊዮኒ አሁንም ከጉዳታቸው ያላገገሙ ተጫዋቾች ናቸው። በሌላ የምሽቱ መርሃ ግብር የጀርመኑ ባየር ሙኒክ ከፖርቹጋሉ ስፖርቲንግ ሊዝበን ይጫወታል። በአምስተኛ ሳምንት ጨዋታ በአርሰናል ሽንፈት የደረሰበት የቪንሰንት ካምፓኒ ቡድን በቻምፒየንስ ሊጉ ካደረጋቸው አምስት ጨዋታዎች አራቱን በማሸነፍ እና አስራ ዘጠኝ ጎሎችን በማስቆጠር በውድድሩ ውስጥ ካሉት ጠንካራ ቡድኖች አንዱ ሆኖ ቀጥሏል። በተቃራኒው ከጀርመን ክለቦች ጋር ያለው ታሪክ ደካማ የሆነው ስፖርቲንግ ከ17 ጨዋታዎች በ14 የተሸነፈ ሲሆን በዛሬው ጨዋታም በባቫሪያኖቹ እንደሚፈተን ይጠበቃል ጨዋታው ሁለት ሰዓት ከአርባ አምስት ላይ ይደረጋል። በሌሎች ጨዋታዎች ቶትናም ከስላቪያ ፕራግ ና ፔሲቪ ከአትሌቲኮ ማድሪድ የሚገናኙ ይሆናል። በሌሎች የአውሮፓ ሻምፒዮንስ ሊግ ጨዋታዎች ቼልሲ ከሜዳው ውጪ ከአታላንታ፣ ባርሴሎናም ከፍራንክፈርት የሚያደርጉት ጨዋታ ይጠበቃል። ሀና ታሪኩ ተጨማሪ አላት። የአውሮፓ ሻምፒየንስ ሊግ የስድስተኛ ዙር መርሃ ግብር ዛሬ ምሽት በተለያዩ የአውሮፓ ከተሞች መደረግ ይጀምራል። ዛሬ ምሽት ከሚደረጉ የሻምፒየንስ ሊግ ተጠባቂ ጨዋታዎች መካከል ምሽት አምሳሲል ቼልሲ ወደ ቤርጋሞ አቅንቶ አታላንታን የሚገጥምበት ጨዋታ ተጠባቂ ነው። ቼልሲ በአምስተኛ ዙር የሻምፒየንስ ሊግ ጨዋታ ባርሴሎናን አሸንፎ አታላንታ ፍራንክፈርትን በማሸነፍ ነው የምሽቱን ጨዋታ የሚያከናውኑት። በነጥብ ጨዋታዎች ተገናኝተው የማያውቁት ሁለቱ ክለቦች ዛሬ ምሽት የመጀመሪያ የእርስ በእርስ ግንኙነታቸውን ያደርጋሉ ተብሎ ይጠበቃል። በሳምንቱ አጋማሽ በእንግሊዝ ፕሪምየር ሊግ ከቦርንማውዝ አቻ ተለያይቶ አትላንታ ደግሞ በሄላስ ቬሮና ተሸንፎ ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ መሆኑ ደግሞ የምሽቱ መራ ግብር ይበልጥ ተጠባቂ አድርጎታል። የእንግሊዙ ክለብ ቼልሲ በዘንድሮ የአውሮፓ ቻምፒየንስ ሊግ ካደረጋቸው አምስት ጨዋታዎች አስር ነጥቦችን በመሰብሰብ ሰባተኛ ደረጃ ላይ ሲቀመጥ፣ አትላንታ በተመሳሳይ አስር ነጥብ በግብ ክፍያ ተበልጦ አስረኛ ላይ ይገኛል። በምሽቱ ጨዋታ በቼልሲ በኩል ሊያም ዲላፕ፣ ሌቪ ኮልዊል እና ሮሚዮ ላቪያ በጉዳት ምክንያት የማይሰለፉ ተጫዋቾች ናቸው። ሌላው ዛሬ ምሽት ከሚጠበቁ የአውሮፓ ሻምፒየንስ ሊግ መራ ግብሮች መካከል የስፔን ላሊጋው መሪ ባርሴሎና ምሽት አምስት ሰዓት ላይ በሜዳው ካምፕኑ የጀመሩን ኢንትራ ፍራንክፈርትን የሚገጥምበት ጨዋታ ትኩረትን ስቧል። የካታሎኑ ክለብ ባርሴሎና በአምስተኛ ዙር በቼልሲ ፍራንክፈርት በተመሳሳይ በአትላንታ ከደረሰባቸው ሽንፈት ወደ ድል ለመመለስ ወደ ሜዳ ይገባሉ ተብሎ ይጠበቃል። ከዚህ ቀደም ሁለቱ ክለቦች ሶስት ጊዜ ሲገናኙ አንዳንድ ጊዜ ድል ሲያደርጉ በአንዷቻ ተለያይተዋል። በ2022 የአውሮፓ ሊግ ሩ ፍጻሜ ለመጨረሻ ጊዜ የተገናኙት ክለቦቹ በወቅቱ ፍራንክፈርት ማሸነፉ ይታወሳል። ዳኒ ኦልሞ፣ ጋቪ በባርሴሎና በኩል በጉዳት ምክንያት በዛሬ ምሽት ጨዋታ ላይ አይሰለፉም። በአንስፊሊክ እየተመሩ የሚገኙት ባርሴሎናዎች በአውሮፓ ሻምፒየንስ ሊግ ካደረጓቸው አምስት ጨዋታዎች ሁለት ብቻ ሲያሸንፉ አንዳቻ ተለያይተው ሁለት ደግሞ ሽንፈት አስተናግደው ሰባት ነጥቦችን ሰብስበዋል። ተጋጣሚያቸው ፍራንክፈርት በአንጻሩ በሻምፒየንስ ሊግ ጥሩ ጊዜ እያሳለፉ ከማይገኙ ክለቦች መካከል ነው። ላብነት ያህል እንኳን ካደረጋቸው አምስት ጨዋታዎች አራት ነጥብ ብቻ ነው ማግኘት የቻለው። ይህ ደግሞ የምሽቱ ጨዋታ ባርሴሎና ሊያሸንፍ እንደሚችል ቅድመ ግምቶች እንዲሰጡ አድርጓል። የፈረንሳዩ ክለብ ሞናኮ በሜዳውና በደጋፊው ፊት የቱርኩን ጋላትሳራይን ያስተናግዳል። በመድረኩ ሞናኮ ነጥብ ጥሎ ጋላትሳራይ ከተከታታይ ሶስት ጨዋታዎች ድል በኋላ ሽንፈት ገጥሞት ወደ ድል ለመምጣት የሚያደርጉት ጨዋታ ፉክክሩን ጠንካራ እንደሚያደርገው ይገመታል። ሞናኮ ከጋላትሳራይ ጋር ስድስት ጊዜ ሲገናኝ ሶስቱን በማሸነፍ የበላይነት አለው። የቱርኩ ክለብ በመድረኩ ዘጠኝ ነጥቦችን በ በመያዝ አስራ አራተኛ ደረጃ ላይ ተጋጣሚ ሞናኮ ስድስት ነጥብ በመሰብሰብ 23ተኛ ሆነው የሚያደርጉት ጨዋታ ነው ካይራት አልሚት ከኦሎምፒያኮስ ሮያል ዩኒየን ከማርሴይ ሌሎች ዛሬ ምሽት የሚደረጉ የአውሮፓ ሻምፒየንስ ሊግ ጨዋታዎች ናቸው ከኢቲቪ 57 ስፖርታዊ ዜናዎች ጋር አዲስ የሸዋ ሰብሪያችሁ ቆዩ መልካም ምሽት